ለሁላችንም ይህን ደስታ ቅርብ ያርግልን። አሜን አሜን። እንደጨመሩን ሁሌም ደስታቸውን ያሰማል። አሜን ያርቅልን። አሜን አሜን። ብቀን አሜን አሜን

የሴት ምቀኛ ና የበዛባት የሴት ምቀኛ ያዝላት። አሜን። የወንድ ምቀኛ አንድ ብቻ ነው ያየሁት፣ እስካሁን ድረስ ያየሁት የሴት ምቀኛ አሁን አሉ አሉ የወንድ መቀኛ አሉ ያርቅለት ላይ ሁሉ አይናቸውን

አብርሽንም ልቦና ይስጠውና ምስቴ ምን አጠፋሁብሽ፣ የምባት ጊዜ ይምጣልን። አሁንም እያላት እንደው ኮስታርነቱ አደብነቱን አላህ ያምጣለት። ኮስታርነቱን ያንሳለት፣ ሁሉ ያንሳለት እና ለምስቴ የሚሰግበትን ጊዜ ቅርብ ያርግልን። ምፈልገው ከምስቱ ጋር ገብቶ እንዲወጣ አንድ ነገር እንዳይደብቅባት ነው ምፈልገው። ዛራ ነው፣ ወሬ ነው። ስሙ፣ ስሙ፣ ስሙ፣ እኔ ያላልኩት ነገር አለ። ወዳጅ ነን ብሎ ከመስመሰል ያርቅላቸው፣ ያርቅላቸው። እኛን አዋቂዎች ከሚሉ ይሰውረን። እኛነ ታላቆች፣ እኛንን መሪዎች የሚሉ ይሰውርላቸው። እኛን እና ያነገስነው ሲሉ ባፋቸው ይዝጋላቸው። አሜን። ጠላታቸው ያርቅላቸው። ካስመሳይ ጎረቤት ያርቃቸው። አሜን። ካስመሳይ

ያርቅላቸው አሜን። አሁን ሚስቱ ወደው ባል የሚቀሉ ያርቅላቸው። ሁለቱ የሚወዱ በፍቅር በደስታ የሚያኖራቸው ይስጣቸው። አሜን። ለአንድ ከፍ ለአንድ ዝቅ የሚያርጉ ያርቅላቸው። በዚህ አጋጣሚ ሸዊት የኔ አንድ ነገር ልበላት። ሚስቱ ለምሳሌ ሰው ልጅ ማለት ነው። አንድ ሰው ሩታይን እና በጣም ነው የምንወዳት አይደለ? እሱ የምትወደው ነገር በግዴታ መውደድ አለብን ማለት ነው መውደድ ከሌለብን መውደድ አሁን ደግሞ አከብርለት አከብር እድሜሽን ያርዝመው። ሀሳብ እናንተ ሁላችሁም ሳንከፋፈል ሳንራራቅ፣ ደግሞ ፈጣሪ እንደዚህ በስደት የተገናኘ አገራችን ገብተን ደግሞ በፍቅር በደስታ የምንኖር ኖር ያድርገን። ተገናኝተን እንደ እህት እንድናት አብረን የምንገናኝ ገናኝ ያድርገን። አሜን። አሁን ደጆንጆሮና ቀበሮ አያድርጋችሁ እንደ

ቆንጂ ኮት ቀይ። ኧረ ተው ተው! ተቀየር፣ ተው ተቀየር

አንድ ሰው ግባ አንድ ሰው ነይ አንድ ሰው ና እ ኑ አልሰማንም አልሰማንም አንድ ሰው ነይ ተው አሁን ቅረጹ አንድ ቀይራለሁ ቀረጹ ቀረጻችኋል አንድ የስክሪንሾት አርጉና አንድ ደሞ በጥቁሩ አርገዋል መነጽር ያድርገች